የማይሆን ነገር ከሆነ አንቺ ለምን ከኔ ጋር አስተዋወቅሻት? እኔ ምን ተፋቀሩ አፍቅራት ብዬ ነው? ምን ማለት ነው? እኔ አብራችሁ ስራችሁን እንድትሰሩ ነው። ማውራት አልፈልግም። እኔ አልሆንም ማለት ነው። አንድ ነገር አዳምጥ። ለምን አትሰማም? ለጓደኛ አልተባልክም? በቃ አንድ ነገር ስማ ቤቢ የሰው ልጅ ማለት ነው። እኔ ቀድሞ ስትጠይቀኝ ምን አልኩ? ስለ ፍቅር ምን ላደርጋ ፈቀርኳት ብለ ስትለይ ሁለን ነገር አስበ ያዘ ብያለሁ አልኩህን። የሰው እሷ ወይ አልተዘጋጀችበትም ይሆናል። አሁን ደግሞ አስባበት አስባበት አስባበት ወደፊት እሽ ልትል ትችላለች። የእሷን ሀሳብ በምን በአንድ ጊዜ ሄደት እሷ ጓደኝነትን ወንድማዊነትን በአንድ ጊዜ ሄደ ወደ ፍቅር ስትቀይረው ማለት ነው ደንግጣም ሊሆን ይችላል። ንግግሯ እኮ በጣም እኮ ነው ጭንቅላት የሚነካችኝ። ፈልጋለች ቆይ ታደርገኛለች፣ የራሷ ጉዳይ ነው። በቃ አልፈለግም ከዚህ በኋላ። እስኪ ምን ያገናኘዋል ፍቅርና ትምህርት? እስኪ ምን ያገናኘዋል? ምንድን ነው የሚያገናኘው? ስላላሰበችበት ነው አላዛር። ቆይ በእናትህ ታስብበት ጊዜ ሰላም ሰላም ቤተሰብ እንዴት ናችሁ አላችሁልኝ? እግዚአብሔር ይመስገን እኔ ደህና ነኝ። ጤንነታችሁ እንዴት ነው? ሁላችሁ ሰላም ናችሁ? አለሁ፣ እግዚአብሔር ይመስገን። ዛሬ በአንድ ነገር ነው የመጣሁት። ብዙም ደስተኛም አይደለሁም፣ ምክንያቱም ትናንትና የተለቀቀውን ቪዲዮ አይቼ ከማየቴም በላይ አላዛር ሲመጣ በጥሩ ስሜት አልነበረም የመጣው ሊነግረኝም ፈቃደኛ አልነበረም። ምን እንደሆነም አላቅም። እኔም ራሴ እንደምን ተፈጠረ ብዬ በጣም ደንግጬ ነበረ። ከዛ ወደ ማታ ቪዲዮን ሳየው አ በዚህ ነገር ነው ለካ ስሜታዊ የሆነው ብዬ ተረዳሁት። ግን ቪዲዮን ካየውኝ በኋላ እኔም ያው በቃ እንደዛ መሆኑ በጣም አስደንግጦኛል። ሰው እንዴት ውሃ ውስጥ ለመግባት ሁሉ እንደዛ ይሆናል። በቃ ሰው እንዴት እንደዚህ አይነት ውሳኔ ይወስናል? ራስ እስከ ማጥፋት ድረስ እኔ በጣም ባላዛር ራሱ በጣም ስሜታዊ ይሆኛለው፣ ግን ደግሞ እኔ ሁለቱ አንድ ሆነው ተስማምተው ባያቸው ደስ ይለኛል። ትንሱም የራሷ ምክንያት አላት፣ ያን ያለችበት እኔ እንዲህ ነው ብዬ ልፈርድባትም አልችልም። ያው የራሷ ምክንያት ይኖራታል። ግን አላዛር የእሷን ነገር ሳይረዳ ሳያውቅ እዛ ነገር ውስጥ መግባቱ ደግሞ እንጃ ለምን እንደዚህ እንደሆነ አላቅም። እግዚአብሔር ያውቃል ይሄም የሚያልፋል ብዬ አስባለሁ። ያው ብዙ ነገር አልፏል፣ አሁንም የሚያልፋል ብዬ አስባለሁ። እሷም ደግሞ አስባበት ወይ ደግሞ ነገሮችን የምትረዳበት ጊዜ ይመጣል። ያው አሁን የልጅ ነገር ሆኖ እሱ የችኩል ችኩል ሆነ እንጂ እንደዚህ አይነት ውሳኔ ይወስናል ብዬ አላሰብኩም። እና ቤተሰብ በእውነት እኔ በጣም ነው ያዘንኩት። መቼም እናንተም ከኔ በላይ እንዳዘናችሁ እርግጠኛ ነኝ። አሁን ደግሞ ቤት ከገባ በኋላ ይሄ አሁን ነግቷል፣ ጠዋት ነው ተኝቷል። እዛ ውስጥ ቁጭ ብሎ ያለቅሳል። የሚሆነውን ነገር አላውቅም። እኔን አያስገባኝም። በጣም በቃ የሆነ ጭንቀት ውስጥ ነው ያለው። በእውነት እኔ ምን እንደሆነ ምን አይነት ነገር እንደሆነ እራሱ አላውቅም። በኢየሱስም እኔ ይሄን ይሆናል ብዬም አላሰብኩም። ያው ሁለቱ አንድ ላይ ይስሩ እሱም ከዲፕሬሽን ውስጥ ይውጣ ብዬ ነበረ ያገናኘኋቸው። እግዚአብሔር ፈቅዶ ደግሞ እዚህ ጋር ደርሰዋል። አሁንም ደግሞ በመሰረቱ ፍቅር እኮ ቻሌንጅ አያጣም እና የሰው ልጅ ያፈቅራል በፈተና የሚሞላል እግዚአብሔር ሲል ደግሞ ያገናኛል። ያንን ነገር ነው አልረዳም ያለው እና ጌታ ያለው ስለሆነ የሚሆነው ለማንኛውም እስቲ ልጥራው አይሻልም? ልጥራው እና ላውራው ምን እንደሆነ እና ቤተሰብ፣ እሱ መኝታ ቤት ውስጥ ቁጭ ብሎ ያው ያለቅሳል፣ ይቆዝማል። በቃ ማታ በጣም አስጨንቆ የነበር ራቱ ላል ውስጥ አልበላ ብሎ በቃ እኛ በጣም ተጨንቀን ነበር። እና እስቲ ቆይ ዛሬ ደግሞ ከቤተሰብ ጋር አብረን ለምን እየቀረጽኩኝ አልጠይቀውም ብዬ አስቤ ነው ቪዲዮ ያደረኩት። ምክንያቱም ሁኔታውን ስላያችሁ ቀጣዩንም ትጠብቃላችሁ ብዬ ስለማምን ነው። ስለዚህ ቤተሰብ በፊትም ከኔ ጎን ነበራችሁ፣ ያ ሁሉ ጭንቀትም ሲመጣበት አይዞሽ ማሚ ሁሉ ነገር ይስተካከላል ስትሉኝ ነበር። እናንተ ለእኔ ብርታቶች ናችሁ እና እኔ ደግሞ አሁን ይህን ነገር ይወጣዋል ብዬ አስባለሁ። ያው ለጊዜው የተሰማው ስሜት ሊኖር ይችላል። ያንን ነገር ደግሞ አብረን እናያለን። እኔ እስኪ ወደ መኝታ ቤት አብረን እንሂድና የሚለንን እንስማ በጣም ተጨንቆ እያለቀሰ ነው እኔ አላቅም ጌታ ሆይ እኔ ምን እንደሆነ እኔ እንጃ ይሄ ልጅ ግን ምን እንደማደርግ ግራ ገብቶኛል እውነት ለመናገር እና ቤተሰብ አብረን እንሂድና እስኪ የሚሆነውን እኔ ኧረ ይሄ ልጅ እኮ እንደው አንተ በእናትህ ጨንቀኝ ያልተዋገፋል ጌታ ሆ

ለምን አልነግረኝም? ምንድነው እንደዚህ የሚያደርግህ ነው? አላዛር በእናትህ እንደዚህ አትሆን፣ ተነስ እናናግረኝ። ቤቢዬ ቆይ አንዴ ተነስሺ። ይኸውልህ ለቤተሰብ እኮ ቪዲዮ ደግሞ እየቀረጽኩ ነው። ማረበራይት በእናት እንደዚህ ሹን አረበን ተነስ። ቆይ ለምን እንደዚህ ምንድነው? ታዲያ እነሱም እኮ ማየት አለባቸው። ትናንትና ተናንት የሆንከው ነገር አይተዋል እነሱ እኮ እንዴ። ስለዚህ ቀጣዩ ማየት የለባቸው እሺ? ተነሳባ ቢቢ፣ ታይኝ። እኔ በቃ ቆይ ልናገር ልንገርህ። አንፈልግም፣ አንፈልግም ምንም ነገር በቃ ይውል፣ ቤቢ እንዲያን ነገር እኮ ያጋጥማል። ይውል እንደዚህ እንደዚህ መሆን ተገቢ አይደለም። እሺ ቤቢ አንድ ነገር ስማ፣ ትንሱም እኮ የራሷ ምክንያት ይኖራታል። ለምን አትረዳትም? መዳይ በቃ አልፈልግም። የራሷ ምክንያትም ኖራትም አልኖራትም እኔ ምንም ነገር አልፈልግም መስማት። እሺ በቃ ተረጋጋ። ቆይ ቤቢ፣ በእናት እንደዚህ አትሆነ። ገና እሷን እኛ አግኝተን አላወራናት። ለምን እንደዚህ አይነት ማለት መቼም የሰው ልጅ ይውል አንዳንዴም አንዴም እንደወንድም መቀርባክ ሊሆን ይችላል ጓደኛ ማርጋ አስባክ ሊሆን ይችላል፣ ያንተ ልብ ደግሞ ሄዶ ቀጥታ ፍቅር ላይ ሆኖ ሊሆን ይችላል። ይሄ ቁም እንዲህ አይነት ነገር ሊያጋጥም ይችላል። ቤቢ ግን ቀስ በቀስ ነው መነጋገር ያለብን። ነገሮችን ቀስ ብለን እሷን እንጠይቃታለን፣ ለምን እንደዚህ አይነት ውሳኔ ውስጥ እንደገባች ነው ወይስ አንተን ከነ ጭርሶ አትፈልግህም የሚለውን ነገር ገና እናናግራታለን፣ አይደል? አንተ አትረጋጋም። እስከዛ እሷን... አትፈልገኝም፣ በቃ አይደለ? በቃ አትፈልገኝም። እኔ የራሴን ህይወት ኖራለሁ። በቃ አሁን ግን ምንም ነገር አልፈልግም። እሷ እኮ እኔ ዝግጁ አይደለሁም ማለች እንጂ አልፈልግህም ብላለች? ቪዲዮውን እኮ አይቼዋለሁ። ማታ ምንም ማለት ነገር እናት አልፈልግም በቃ እሺ ቆይ ተረጋጋ። መረጋጋት የለብህም አንተ አላዛው አንተ አሁን እንደዚህ መሆን ምን ይጨምርልሃል? ምን ይቀንስልሃል? ራስን ትጎዳለህ እንጂ እንዲህ በመሆን ቆይ፣ የምትጨምረው ነገር አለ ነገረኝ። እሺ ሲጀመር ያንቺን ችግር ነው። እኔ ምን አደረኩ? የዚህ ሁሉ ነገር ተጠያቂ አንቺ ነሽ። ምን አደረኩ እኔ? አንቺ ለምን ወደ ይዘሻት መጣሽ? ሲጀመር የማይሆን ነገር ከሆነ አንቺ ለምን ከኔ ጋር አስተዋወቅሻት? እኔ ምን አፍቅራት ብዬ ነው የሰጠሁህ? ምን ማለት ነው እኔ አብራችሁ ስራችሁን እንድትሰሩ፣ በቃ አንቺ ማምጣት አልነበረብሽ። ምን አት ተፈቀደልኝ። በቃ ምንድነው የምፈርደው? አልፈልግም። ማምን ማውራት አልፈልግም። በቃ አሁን እናንተ ለምን ጨቃጨቃ ጊዜ አስጭኝም። እንዳንድ ቀን እንኳን እንዴ፣ ተውኝ። በቃ እኮ ምንም አላልኩም። አልፈልግም፣ ማውራት አልፈልግም እናቴ በእናትሽ በቃ ተይኝ። አንዴ እኮ ተረጋጋና እናውራን ያልኩ እኔ እኮ ሌላ አሁን እያስጨነኩክ እኮ አይደለም። ወይ ደግሞ ለምን እንደዚህ ሆነ ለምን ወደዛ እንደዛ ትልም እያልኩ አይደለም። ግን ያንተ እንደዚህ መሆን ምን ይጨምራል? ምንስ ይቀንሳል? ለምን ደስ ትሆናለህ ነው እያልኩ በቃ። ምንም ይጨምርልኝ ምንም ይቀንስልኝ፣ በቃ እኔ አሁን በቃ በራሴ ደስተኛ አይደለሁም። በቃ ተይኝ። ቆይ ግን እኔንስ እራሱ አላሰብከኝም? ትናንት እንደዛ እራስህን ልታጠፋ ያልክበት መንገድ። በቃ ተይኝ እናቴ በእናትሽ እንደዛ መሆን ነበረብህ አንተ? ቢያንስ እኔን እንኳን አስበሃል? ቤተሰብህን ለደቂቃ እንኳን አላሰብክም። አያለ ቸኩለ የምታደርገውን ነገር እንዲህ አይነት ውሳኔ ውስጥ እንዴት ትገባለህ? ቤቢ እንዲህ መሆን እኮ ተገቢ አይደለም። እውነቴን ነው የምልህ። ችግር የለውም እናቴ በቃ አሁን እኔ እባክሽ ውጭ ልኝ በቃ እኔ ከራሴ ጋር መሆን እፈልጋለሁ። እኮ የትም ጥዬ ካልጥልህም እኮ የፈለግከውን ብትለኝም ምንም ብታረገኝም እኮ ጥዬ የምጥልህ ካደለው ምን ማድረግ እችላለሁ? አንተን ማናገር ግዴታዬ ነው። አንተ መንከባከብም ግዴታዬ ነው። ገባ እንዴ? ያለን ነገር ነው። እሷ እንዴት እኔ እንደዚህ ትለኛለች? አልተዘጋጀች። ይኸውልህ ጥፋት አጥፍተህ እኮ ምንም አላደረክም። አይደለም አትሆንም። አንድ ነገር አዳምጥ ለምትሰማ ለጓደኛ አትሆንም አልተባልክም። ቆይ አንድ ነገር ስማ ቤቢ፣ የሰው ልጅ ማለት ነው። እኔ ቀድሞ ስትጠይቀኝ ምን አልኩ? ስለ ፍቅር ምን ላድርግ አፈቀርኳት ብለህ ስትለኝ ሁለት ነገር አስበያዝ ወይ አልተዘጋጀችበትም ይሆናል። አሁን ደግሞ አስባበት አስባበት አስባበት፣ ወደፊት እሽ ልትል ትችላለች። የእሷን ሀሳብ በምን በአንድ ጊዜ ሄደት እሷ ጓደኝነትን ወንድማዊነትን በአንድ ጊዜ ሄደ ወደ ፍቅር ስትቀይረው ማለት ነው። ደንግጣም ሊሆን ይችላል። በምን ታውቃለህ? ሀሳቧን በምን ትረዳለህ? ቆይ ንገረኝ። አሁን መወሰን እኮ የለብንም በአንድ ጊዜ እምቢ አለችኝ ብለን መወሰን እኮ የለብህም፣ ቢቢ ልትረጋጋ ትችላለች። ተረጋግታ ደግሞ አስባበት ምን ብላ አይ ለካ የራሷንም ስሜት እኔ እንደዚህ ሲሆን የነበረው ሳቅፈው ስስመው የነበረው ነገር ብላ ለራሷ ራሷ አስባበት ለካ ይሄ ነገር ፍቅር ነበር እንዴ ብላ ውስጧን አልተረዳችሁም ይሆናል እሷም። ኧረ በእናትሽ እናቴ አልተረዳችሁም ንግግሮአኮ በጣም እኮ ነው ጭንቅላት የሚነካቸኝ ይታቀለች ቋለለበዚህ ልክ እንዴት ታደረገኛለች? የራሷ ጉዳይ ነው። በቃ አልፈልግም ከዚህ በኋላ በቃ ሲጀመር በቃ ይሄ ነው። እጭ አላዛር ደግሞ እንደዚህ መሆን ተገቢ ነው። እኔ የምልህን ለምን አሰማም? ቆይ አንተ መረጋጋት አለብህ ነው እያልኩ ያለሁት። በአንድ ቀን እንዲህ አይነት ምላሽ ሰጠችኝ ብለህ እንዲህ አይነት ውሳኔ መወሰን የለብህም ነው። እኔ ነኝ ጥፋተኛ ሆነ ኮምልጅ ጥፋተኛ ሆነኝ። መጀመሪያ አለመጠየቅ ደግሞ የአንቺ ምክር ሰምቼ ነው እጅ ጠየኳት። ምን አለ ቢቀርብኝ ምነው አፌን በቆረጠው እና እየተጨነቀ ትቀመጣለት። ተጨነቅኩ ስትለኝ ታናኒ ምን የምልበለ። የሷም ሁናቴ ደግሞ እኮ ምታፈቅርክ ነው የሚመስለው። እስኪ ምን ያገናኘዋል ፍቅርና ትምህርት ምን ያገናኘዋል? ምንድነው ያገናኘው? ስ አለሰነችው ያገናኘ ስላላሰበችበት፣ ምን አዛር ቆይ፣ በእናትህ ታስብበት ጊዜ ስጣት። አንተ ምን ሆነሃል? ለራስህ ተረጋጋና ለእሷም ጊዜ ስጣት። ላስብበት አላለች? ላስብበት እኮ እንዴት ትበል? ደነገጠች እኮ አሁን፣ ቁጭ ብላ ይሄኔ እሷም እኮ ሌሊቱ ሙሉ ወይ አትተኛም፣ እያሰበች ይሆናል የምታድረው እያንተን ወንድምነት ያንተን ጓደኝነት እኮ ማጣት የምትፈልጋት መስልም እንደውም ያስጨነቃት ነገር እንደውም እሱ ይመስለኛል ስለዚህ ታስብበት ጊዜ ስጣት ጊዜ መስጠት አለበት እኮ ቤቢ እንደ ህፃን ልጅ አታስብበት ናት እንዴ ዛሬውኑ እኔ ጠይቄ ዛሬውኑ ለምን አልተቀበለችኝ የሚባላል እንዴ ሰዓት የወቃን ይወጣል ጥሩ ሙር ያለው መናስተ ይመቀረራስ እሺ ተረጋጋ እኔ ታውካለሁ መተው ችግር የለውም እኔ እኮ በርዘግተም ተኛ ግን እኔ እተውካለሁ አንተ ግን ተረጋጋ አሁን እንድትረጋጋ ነው እየጠየኩህ ያለሁት ምንም ሁን እያልኩ አይደለም ከመጨነቅ ውስጥ ውጣና ተረጋጋ እሷም ታስብበት ሂጂ ማናገር አይቀርም እኮ ዝም ብያት አልተዋትም እኮ እህ እሷንም እኮ ሂጂ፣ አወራታለሁ አውራታ አውራቱ ነው ሲወጣው፣ ግን አንተ ተረጋጋ። እኔ ተረጋግቻለሁ፣ ችግር የለም እኮ። በቃ ራስህን አረጋጋ፣ አትጨነቅ። በቃ ውጭ፣ እናቴ በቃ እኔ ብቻ ልሆንበት። በቃ ራሴ ተይኝ። እኔ ቤቢ ራስ ምታት ነው እንጂ የሚለቅብህ እኮ መጨነቅም አይጠቅም እኮ። በቃ ተይኝ እስቲ፣ እስቲ ተይኝ። በቃ እናቴ ተይኝ እስቲ። በቃ ከራሴ ጋር ልሁን በቃ። አልፈልግም ምንም ነገር። እሽ ቁርስ እንኳን አትበላ። እኔ አልፈልግም። ተጣጠብና፣ እሽ ተነስ ቁርስህን በላ። ይሄንን እሻ እናንሳ፣ ችግር የለውም። እሺ ተነስ፣ ተጣጠብ ና ቁርስህን። አልበላም በቃ አረቢቢ በእናትህ እንደዚያችሁ ማፊ ማለት ነው እዚህ ጋር ቲዩ ቲዩ ቲዩ ቲዩ ቲዩ ነው እኮ። ምግብ በልተሽ ተኛ። አልበላም ካልኩሽ እኔ ምግብ አላሰኘኝም፣ ምንም ነገር አላሰኘኝም። በቃ መተኛት የምፈልገው እባክሽ በቃ ውጪ ነው። እሺ በቃ ተኛ፣ ተኛ። በቃ የሚያዋጣ ከሆነ መተኛት፣ መጨነቅ ራስን እንደዚህ ማስጨነቁ መፍትሄ የሚሆንልኮ ከሆነ ተኛ፣ በቃ ተኛ። ቤተሰብ የሚሆነውን ነገር አይታችሁታል አይደል? ምን እየሆነ እንዳለ እንግዲህ አይታችሁታል። የእሱ መጨናነቅ እንግዲህ መፍትሄ ያለው አይመስለኝም። ለማንኛውም እኔ ግን እስኪ ትንሱንም ሄጄ መታ በሰው ሀገር ላይ እንግዲህ ምን ላይ እንዳለችም አላቅም። ሄጄ አያታለሁ፣ አናግራታለሁ፣ ያለውን ነገር ለመረዳት እሞክራለሁ። እሱም ደግሞ እስቲ እንደዚህ ሆኖ እስከ መች ማለት እኔ አላቅም፣ እስከ መች እንደዚህ ሆኖ እንደሚቀጥል እኔ አላቅም። በእውነት እግዚአብሔር ነው የሚያውቀው። እስቲ እናያለን። ያው በቃ አንዳንዴ የሆነ በተደሰተን ቁጥር እንዲህ አይነት ነገር አይጠፋም። ደስታም ሀዘንም አብሮ ነው የሚሄደው እና እሱም እስኪረጋጋ ድረስ ጊዜ እንሰጠዋለን። ህንሱንም ሄጃ ያት አለው እሷም ደግሞ ያለችበትን ቦታ ያለችበትን ሁኔታ አብረን እናያለን። እስ እግዚአብሔር ያውቃል። ጌታ ይርዳኛ ቦ አሁን እኮ በእኔ ነው እሱም እየፈረደ ያለው ለምን አገናኘሽ ምናምን ነው የሚለው። እኔ ቤተሰብ እንደዚህ ይሆናል ብዬ መቻ አሰብኩ አብረው ይሰራሉ፣ ይረዳዳሉ፣ እሱም ከዲፕሬሽን ውስጥ ይወጣል ብዬ ነው እንጂ በዚህ ያን ያህሉን የዚህ አይነት ነገር ውስጥ ይገባል ብዬ እኔ አንዳችን አላሰብኩም። ግን በቃ እግዚአብሔር ያውቃል። አንዳንዴ ለመልካም የምናደርገው ነገር ክፉ የሆንብን ጊዜ አለና ይሁን። እኔ እታገሰዋለሁ፣ ችግር የለውም። ምንም ቢሆን ምንም ቢልም ያው ነው ለእኔው ነው፣ ሁሉም ችግር የለውም።